ሰላም ጤና ይስጥልኝ። ወደ ቻናል ቤተሰቦች እለቱን አዳዲስ መረጃ ይዤላችሁ መጥቻለሁ እንድትከታተሉኝ ባክብሮት ጋበዝኳችሁ። ከዛ በፊት ግን ዋና ዋናዎቹ ላስደምጣችሁ። ሬጅመንቱ የአሸባሪው ሸኔ ቡድንን መደምሰሳቸውን አስታውቀዋል። የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለውም ተገልጿል ማለት ነው። እንዲሁም የኢትዮጵያ ባህር ኃይል የሚሰጠውን ግዳጅ ለመወጣት የሚያስችል ሁለንተናዊ ቁመና ላይ እንደሚገኝም የወጡ መረጃዎች አሉ። ወደ ዝርዝር መረጃው ምናልፍ ነው የሚሆነው። በድጋሚ አብራችሁ እንድትቆዩ ባክብሮት ጋበዝኳችሁ። የምስራቅ እዝ ሬጅመንትና በማእከላዊ እዝ የአይበገሪ ክፍለ ጦር ሬጅመንት በአሸባሪው ሸኔ የቡድን ላይ እርምጃ ወስዷል። በምስራቅ ሐረርጌ ዳሪም ቂሎ ዋሻ ቀርሳ ወረዳ የጥፋት ተልእኮ ለመፈጸም በአካባቢው እየተንቀሳቀሰ የነበሩ የአሸባሪው ሸኔ ቡድን ላይ በቀጠናው ተሰማርቶ ግዳጁ የተወጣ በሚገኘው ሬጅመንት መመታቱን የሬጅመንቱ አዛዥ ሌተናል ኮሎኔል አዱኛ ገመቹ ተናግረዋል በተወሰደው እርምጃም 17 የአሸባሪ ሸኔ አባላት ሲደመሰሱ 14 የአሸኔ አባላት ከነሞቱ ትጥቃቸው ተማርከዋል ስናይፐር ክላሽ መሳሪያዎች ጥይት የእጅ ወንብ ሶላር ጥሬ ገንዘብ ና በርካታ የክላሽ መጋዝኖች በቁጥጥር ስር መዋሉንም አዛዡ ገልጿል ማለት ነው በተመሳሳይ በምዕራብ ሸዋ ዞን አማያ ወረዳ የሽብር ቡድኑ ከስሩ ነቅሎ ለማጥፋት በማህበረሰቡ ላይ የሚያደርሰውን ዘረፋና እንግልት ለማስቆም በሚደረገው ትግል ድል እያስመዘገበ ነው ሲሉ ሬጅመንት ዋና አዛዥ ሻምበል ከልል ሀብተ ገብርኤል ተናግሯል። ማለት ነው። በሽብር ቡድኑ ላይ በተወሰደ እርምጃም መትራይስ፣ ክላሽ ኋላቅር መሳሪያዎች፣ ሽጉጥ፣ የእጅ ስልኮች እንዲሁም ተተኮሻችን በቁጥጥር ስር ማዋል መቻሉንም ገልጸዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና የአሁኑ ጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው ገለጹ። አቶ ጌታቸው ይህንን የተናገሩት አዲስ ያቋቋሙት የትግራይ ትብብር ፓርቲ ወይም ስምረት የምስረታ ጠቅላላ ጉባኤ በተካሄደበት ወቅት ነው። ጉባኤው ጥቅምት ሀያ አራት ቀን የተካሄደ ሲሆን የተለያዩ የፖለቲካ ድርጅቶች መሪዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮችና የብልጽግና ፓርቲ አባላትን በተገኙበት ነው። በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት የተናገሩት አቶ ጌታቸው የኤርትራ መንግስት አቅሙን ስለሚያውቅ ጦርነት የመጀመር ሆነ የመግጠብ ምንም አይነት ሀሳብ እንደሌለውም ተናግረዋል። የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም እንዲሉ ሲጠየቁ በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩ ነው የሚል ምላሽ እንደሰጧቸውም የገለጹት አቶ ጌታቸው ይህም አዲስ ጦርነት ቢቀሰቀስ የሚጀምረው ከደቡብ ትግራይ ወይም ከሰሜን ወሎ ሊሆን እንደሚችልም ፍንጭ የሚሰጥ ነው ብለዋል። አቶ ጌታቸው በቀድሞ ፓርቲያቸው ህወሓትና በአሁኑ የክልሉ አስተዳደር ላይ ጠንካራ ትችት ሰንዝረዋል። የክልሉ ገዢ ፓርቲ ክልሉን ወደ ሌላ ጦርነት ለመክተት እየሞከረ ነው፣ እኛ ግን ይህንን እንቅስቃሴ በማንኛውም መንገድ እናስቆማለን ሲሉም አስጠንቅቀዋል። በተጨማሪም በትግራይ ክልል ውስጥ እየጨመረ የመጣው ጭቆናና አለመረጋጋት የኮነኑ አቶ ጌታቸው ለዚህ በወታደራዊ ባለስልጣናት ሽፋን የሚንቀሳቀስ የተደራጀ ኃይል ተጠያቂ መሆኑን ገልጸዋል። በክልሉ ውስጥ ህገወጥ የወርቅ ማዕድን ቁፋሮ፣ ሙስና፣ የመሬት ወረራ፣ የሰው ማዘዋወርና ስርቆት መስፋፋቱን የጠቀሱ ሲሆን የክልሉ አስተዳደር አባላትም በዚህ ወንጀል ድርጊት ውስጥ ተሳትፎ እንዳላቸውም ከስዋል። አዲሱ የስምረት ፓርቲ ጉባኤ በትግራይ ክልል ማካሄድ ያልቻለው በደረሰበት ከፍተኛ ጫናና ማስፈራራት መሆኑን የገለጹት ጌታቸው የፓርቲያቸው ቢሮ መሰበሩንና ንብረት መውደሙንም ተናግረዋል። ወደ ሌላኛው መረጃችን ስላልፍ የኢትዮጵያ የባር ኃይል የሚሰጠውን ግዳጅና ለመወጣት የሚያስ ሁለንተኖ ቁማ ላይ እንደሚገኝም ተናግሯል። 118ኛውን የኢትዮጵያ መከላከያ ሰራዊት ቀን በዓል ላይ በመገኘት ንግር ያደረጉት የኢትዮጵያ የባር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ባስተላለፉት መልእክት የለውጡ መንግስት የባህር በር አስፈላጊነት ላይ ባለው የጸና አቋምና የመከላከያ ሰራዊቱ ስትራቴጂ አመራሮች ባደረጉት ድጋፍና ክትትል የአንጋፉ ኢትዮጵያ ባህር ኃይል ወደ ቀድሞ ገናና ስሙ ለመመለስ የተሰሩ ስራዎች ውጤታማ መሆናቸውንም ገልጿል። ኢትዮጵያ በየዘመናቱ የገጠማትን ፈተናዎች በድል እየተወጣች የመጣች ታሪካዊና ቀደም ሀገር መንግስት መሆኗን አስታውሰው የባህር በር ጥያቄው የኢትዮጵያ ህልውና ጉዳይ መሆኑንም ጠቅሰዋል። ባህር ኃይሉ ራሱን ብቃት ባላቸው ባለሙያዎች የተቋማት ግንባታ ከማሳደጉን ባለፈ የመነሻ ውጊያ ትጥቆችን ማሟላቱንም ተናግሯል። የባህር በርና ባህር ኃይል የማይነጣጠል መሆናቸውን የገለጹት ቫይስ አድሚር ክንዱ ገዙ ሀገራችን ባላት ታሪክና መብት የባህር በር የማግኘት ጉዳይ የህልውና ጉዳይ መሆኑንም ጠቅሰዋል። ሀገራችን የባህር በር ለማግኘት ታደርገውን ፍትሀዊ ጥያቄ ለጋራ ተጠቃሚነት በሰጡ መቀበል መርህ መሰራት እንደሚገባ መልእክታቸውን አስተላልፈዋል። ከዚህ ጋር በተያያዘ ማዕከላዊ ቀጠናውን ለማተራመስ የሚንቀሳቀሱ ኃይሎች እኩይ ዓላማ እያመከነ ተልኮን በብቃት እየፈጸመ እየመጣ ነው። ኢትዮጵያ በምስራቅ አፍሪካ ያላትን የወሰን እድል እንድታጣና በራስ ችግር እንድትጠመድ ለማድረግ ጊዜ ወስዶ እየሰሩ ቢሆንም ሰራዊቱ ይህንን ቀድሞ የተረዳ ነው። የኢትዮጵያ ከፍታ ያስጨነቃቸው ውጫዊና ውስጣዊ ቡድኖች፣ የኢትዮጵያ መከላከያ ሰራዊት በውጊያ የተፈተነ እድል የሚያደርግ ጀግና ሰራዊት ነው። ማዕከላዊ ሰራዊቱን ተልኮን ጎን ለጎን ውጫዊ ጫናዎችን መመከት የሚያስችል ቁመና ላይም ይገኛል። ጠላቶቻችን ሊሰጡን የሚፈልጉትን የኋሊዮሽ ጉዞ ፋንታ የማንቀበል ታሪክ ለማውረስ የምንተጋ መከላከያ ሰራዊት አባል ነን። በሀገራችን ብሔራዊ ጥቅም እንደም አንደራደርን። በመሆኑም ተላላኪ ውስጣዊ ጸረ ሰላም ቡድኖችን በመጠራረግ በተሟላ ቁመና ሆነን ታሪካዊ ኃላፊነታችን ለመወጣት ዝግጁ ነን። በቦሌም በባሌም የኢትዮጵያ የባህር በር ባለቤት ትሆናለች። ከ10 ዓመት በኋላ ኢትዮጵያ ህዝብ በብዛት ሁለት መቶ ሚሊዮን ሊደርስ ይችላል። ሁለት መቶ ሁለት ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም። አገራችን የተፈጥሮ ሀብቷን እንዳተጠቀም በውስጣዊ ግጭት እንድታተኩር ለዘመናት በድህነት ኋላቅርነት እንድትቆየ የሚፈልጉ ታሪኮ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላ ህዝባችን ድጋፍ በመሪዎችና በሳላ አመራር ሰጭነት በመበጣጠስ ወደ ሰላማዊ ልማት እየተሸጋገርን እንገኛለን። የተፈጥሮ ሀብታችን ተጠቅመን እንዳን በለጽቅ የሚሰሩ ታሪካዊ ጥረቶቻችን እና የባእዳን አቤት ባይ ሀይሎችን እኩይ ሴራ በማክሸፍ የልማት ሰላምና የመንሰራራት መንገዳችን ጀምረናል። ለሰላም ለሰላሳ ዓመታት ተኝተናል። አሁን ግን ለአንተኛ እንደ ሀገር ነቅተናል፣ ሲሉም መልእክታቸውን አስተላልፈዋል። ወደ ቻናል ቤተሰቦች ሌቱ አዳዲስ መረጃ ይመስላል። በሌላ መረጃ እስከምንገና ላይክና ሼር እያደርጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ እንድትሆኑ ሲል በአክብሮት ጠይቃለሁ። በሌላ መረጃ እስከምንገና መልካም ጊዜ።